እንዴት ናችሁ የተወደዳችሁ ስለ አርሰናልና የአጥቂ ፍለጋ ጥቂት ነጥብ ላንሳ ያው በዚህ ክረምት አርሰናልን በተመለከተ የአርሰናል ደጋፊዎችም የፕራዮሪቲያቸው ወይ ቅድሚያ የሚሰጡት ፕራዮሪቲ የሚሰጡት የሜዳ ዲፓርትመንት የትኛው እንደሆነ ግልጽ ይመስለኛል አርሰናል እስካሁን ድረስ በይፋ ይህንን ተጫዋች አስፈርሟል ተብሎ ባይገለጽም ነገር ግን በሌሎች የሜዳ ክፍሎች ላይ በርከት ያሉ የዝውውር እንቅስቃሴዎች እያደረገ ነው። በግብጠባቂነት በተጠባባቂ ግብጠባቂነት ጠባቂነት ከፓሪስ አባላጋን ማስፈረሙ ግልጽ ይመስላል። ይፋ መሆን ብቻ የሚቀረው ዝውውር ነው። በተከላካይ ስፍራ ክርስቲያን ሞስኬራ የሚባለውን ወጣት የቫሌንሲያ ተጫዋች ለማምጣት ንግግር ማድረግ መጀመሩ ይታወቃል። በአማካይ ስፍራ ክርስቲያን ኖጋርድ ባለፈው ሳምንት ስንሰማ እንደነበረው ከብሬንፎርድ ጋር አርሰናልን ተጫዋች ለማስፈረም ተስማምቷል። አስቀድሞ የተጠናቀቀ የሚመስል ዝውውር አለ የማርቲን ዙቢሜንዲ ዝውውር። እነዚህ ሁሉ የአርሰናል ፕራዮሪቲ ከሆነው የማጥቃት ስፍራ ውጭ ያሉ እየተፈጸሙ ያሉ ዝውውሮች ናቸው እና በመጠኑ መቼ ነው አጥቂ የምንገዛው የሚል አይነት ዴስፕሬሽን አለ። በበኩሌ ብዙ ልረዳው ያልቻልኩት አይነት ማለት ነው። ምክንያቱም ብዙ ጊዜ እንዳነሳሁት የዝውውር ገበያው ከተከፈተ ሁለት ሳምንት እንኳ አልሞላውም። የውድድር ዘመኑ ሊጀመር ከአንድ ወር ተኩል በላይ ይቀራል። በእርግጥ አንዳንዶቹ እንዲህ አይነት ስሜቶች ለምሳሌ ሊቨርፑል ገና ካሁኑ የፍሎሪያን ቨትስን፣ የየረሚ ፍሪምፖንግን፣ የሚሎሽ ኬርኬዝን ደግሞ ባለፈው ክረምት የመጣው የጆርዲማ ማርዳሽቪሊ ቡድኑን መቀላቀልን የሚያዩ ሰዎች በሲቲ በኩልም ባለፈው ጥር ከተፈጸሙት የ200 ሚሊዮን ፓውንድ ዝውውሮች ባሻገር በዚህኛው ክረምት ብቻ ራያን ኤት ኑሪ፣ ራያን ሼርኪ፣ ቲጃኒ ሬንደርስ አይነት ተጫዋቾች ቡድኑን ተቀላቅለዋል። ቼልሲም ዳሪዎ ኤሱጎ፣ ኤስቴቫ ዊሊያን ከውሰት ይመለሳል፣ ሊያም ዴላፕ እና ማማዱ ሳርን አስፈርመዋል። ማንቸስተር ዩናይትድም ሳይቀር ማቴዎስ ኩኛን ገዝቷል እና እነዚህ ሌሎቹ ትልልቅ ቡድኖች በዝውውር ቢዚ መሆናቸውን ያዩ ሰዎች ለአርሰናል በጣም አስፈላጊ ክረምት ሆኖ ሳለ እንዴት እስካሁን ድረስ የስቴትመንት ዝውውር አልተፈጸምም የሚል ነው። ስለዚህ ለእኔ ከሎጂክ ይልቅ ሌሎቹ ብሮች ምን እያደረጉ ነው የሚለው ላይ የሚያተኩር አይነት ስሜት ይመስለኛል። ባለፉት ዓመታትም እንደው ከ2016 ወዲህ አንድ በጣም ኢንትረስቲንግ ስታቲስቲክስ እያየው ነበር ወደ 9ዓመት 10 ዓመት ሳምፕል ማለት ነው። ቬንገር ከነበሩበት ጊዜ ጀምሮ አርሰናል ከ2016 ወዲህ 43 ዝውውሮችን ፈጽመዋል ወደ ዋናው ቡድን ያመጣቸውን ተጫዋቾች ብቻ ከቆጠርን ማለት ነው እና ከነዚህ 43 ፈራሚዎች መካከል ጁላይ ሳይገባ በፊት አርሰናል የተቀላቀሉ ተጫዋቾች አራት ብቻ ናቸው። ካይ ሃቨርትዝ ጁን 28፣ ፋቢዮ ቪየራ ጁን 21፣ ማት ተርነር ተጠባባቂው ግብ ጠባቂ ጁን 27 እና ማርኪኞስ በአርሰናል ዋናው ቡድን ብዙ የሚታወስ ተጽዕኖ ያልነበረው ወጣት ብራዚላዊ ጁን 10 ነው የፈረሙት ከ43ቱ ዝውውሮች መካከል እነዚህ አራት ዝውውሮች ብቻ ናቸው ጁላይ ከመግባቱ በፊት የተጠናቀቁት፣ እና በዚህ ጊዜ ብዙ ዝውውሮች በተለያዩ ምክንያቶች አይፈጸሙም። እንደምታውቁት ይሄ ወቅት እንደዘንድሮ የዓለም ክለቦች ዋንጫ እየተደረገበት ያለበት ነው። ግን ብዙ ጊዜ የዓለም ዋንጫ የአውሮፓ ዋንጫ ማ የሚደረጉበት ወይ ኮፓ አሜሪካ ውድድር የሚደረግበት ስለሆነ ልክ ጁን ከመጠናቀቁ በፊት ብዙ ትልልቅ ዝውውሮችን አዘውትሮ ማየት የተለመደ አይደለም። አሁን አንዳንዶቹ ቅድም እንዳነሳሁት ይፋ መደረግ የሚቀራቸው እንጂ ያለቁ ዝውውሮች መሆናቸውን እናውቃለን። የዙቢሜንዲን የኬፓን አሁን ደግሞ የኖ ጋርድ ዝውውሮች ያለቁ ዝውውሮች ናቸው ሊባሉ የሚችሉ ናቸው። አይ ዋናው ቁም ነገር የሚመስለኝ ለቅድመ ውድድር ዘመን ጉዞ አርሰናል የሚያመጣቸውን ተጫዋቾች ከዋናው ቡድን ጋር ማዋሃድ አለበት የሚል ነው። አርሰናል ፕሪሲዝንም አልጀመረም። እንዲያውም ወደ ሲንጋፖር ና ሆንኮንግ ሆንግ ኮንግ የቅድመ ውድድር ዘመን የዝግጅት ጉዞውን ለማድረግ ወይም የፕሪሲዝን ቱር ለማድረግ ገና ከሁለት ሳምንት በላይ ሶስት ሳምንት ገደማ አለው። የዝውውር ገቢያው ደግሞ እስኪዘጋ ድረስ ከወር ከ15 ቀን በላይ አለ። ጁላይ 13 ነው አርሰናል የመጀመሪያ የሲንጋፖር ጨዋታውን የሚያደርገው። ከዚያ ከኒውካስል ጋር፣ ከዚያ ከቶተናም ጋር ይጫወታል። ይህ ሁሉ ሲሆን ሲዝኑ ሊጀመር ወደ ሶስት ሳምንት ገደማ እየቀረው የሚደረጉ ጨዋታዎች ናቸው። ከዛ ደግሞ የኤምሬትስ ካፕ አለ፣ አትሌቲክ ቢልባውን የሚያስተናግድበት ጨዋታ ማለት ነው። ከዛ ኦገስት 17 ነው ፕሪሚየር ሊጉ የሚጀመረው እና ለምን ዝውውሮቹ አልተጠናቀቁም ብሎ አስተያየት ለመስጠት እና ለመተቸት፣ በኔ አስተያየት፣ በኔ ሃምብል አስተያየት ጊዜው በጣም ገና ይመስለኛል። አሁን በቅርብ ጊዜ የአርስናልን የዝውውር ታሪክ ብታዩ በ2021 ቤን ዋይት ጁላይ 30 ነው የፈረመው። አሮን ራምስዴል ኦገስት 20 ነው የፈረመው። አሁን ጁን 28 ላይ ያለ ነው። ጁላይ 30 ነው የቤን ዋይት ዝውውር የተጠናቀቀው። ራምስዴል ኦገስት 20፣ የዝውውር ገቢያው ሊዘጋ 10 ቀን ሲቀርብ። 2022 ደግሞ ጋብሪኤል ጄሱስ እና ዚንቼንኮን ያስፈረመበት ክረምት ነበር። የጄሱስ ዝውውር ጁላይ 4 ነው የተጠናቀቀው። የዚንቼንኮ ዝውውርም በዛው በጁላይ ወር ውስጥ የተከናወነ ነበር። የአርሰናል ትልልቅ ዝውውሮች የተፈጸሙበት የቅርብ ጊዜ ክረምት የ2023 ክረምት ነው። ዴክለር ራይስ፣ ጁሪያን ቲምበር፣ እነዚህ ሁለት ተጫዋቾች የፈረሙት ጁላይ 14 ና 15 ነበር። አሁን ካለንበት ጊዜ ከ17 ቀን ምናምን በኋላ ማለት ነው። የቅርብ ጊዜውን ያለፈውን ክረምት ደግሞ ብታዩ ሪካርዶ ካላፊዮሪ ጁላይ 29፣ ሚኬል ሜሪኖ ኦገስት 27 ነው ወደ አርሰናል የተዘዋወሩ ስለዚህ እነዚህን ታሪኮች ከግምት ማስገባት የሚያስፈልግ ይመስለኛል። ነገር ግን የአርሰናል ደጋፊዎች ይሄኛው ሲዝን በክለቡ የሚቀጥለው የውድድር ዘመን ላይ ባለው ከፍተኛ ትርጉም ምክንያት ዴስፕሬት መሆናቸው፣ ትልልቅ ዝውውሮችን መጠበቃቸው ትክክል አይደለም ማለት አይደለም። አሁን በሌላ አይን ወደ 700 ሚሊዮን ፓውንድ ገደማ ለዝውውር ወጥቷል፣ አርሰናል እስካሁን ድረስ አንድ ፓውንድ ለዝውውር አላወጣም የሚል ቅሬታ ሊነሳ ይችላል። ግን ደግሞ ይሄ የራሱ አውድ አለው። ለምሳሌ ማንቸስተር ሲቲ እና ቼልሲ በዓለም የክለቦች ዋንጫ ላይ ስለሚሳተፉ ለዚያ ውድድር ለማድረስ የማሰብ ጥድፊያም ነበረ። ለምሳሌ ሲቲ አዳዲስ ያመጣቸውን ሶስት ተጫዋቾች ጓርዲዮላ እንደ ቅድመ ውድድር ዘመን ዝግጅትን በመጠኑ ስለሚያዩ ይህንን ውድድር ለዛ ለማድረስም የነበረ ችኮላ አለ። ነገር ግን እንዳልኩት አሁን የቅድመ ውድድር ዘመን ዝግጅት እንኳ አልተጀመረም። የፕሪሲዝን ቱር እንኳ የሚደረገው ከሶስት ሳምንት በኋላ ነው። ስለዚህ መረጋጋት የሚቻል ይመስለኛል። ትልልቅ ዝውውሮች አርሰናል መፈጸሙ አይቀርም። አንድሪያ ቤርታ፣ የአርሰናሉ የስፖርት ዳይሬክተር፣ ከበርካታ ዝውውሮች ጋር ስማቸው እየተነሳ ነው። ነገር ግን ሰሞኑን የእንግሊዝን ፕሬስ አይታችሁ እንደሆነ በተለይ ቅድም እንዳልኩት የአርሰናል ዋናው የዚህኛው ክረምት የፕራዮሪቲ ቦታ በሆነው የአጥቂ ስፍራ ላይ ስም ሳይጠቀስ ቢቀር ኖሮ፣ ለምሳሌ ሸሽኮን፣ የኦኬሬሽን እንዲህ አይነት ተጫዋቾችን ለማስፈረም እየተነጋገረ ባይሆን ኖሮ ስጋት ሊሆን ይችል ነበር። ከእነዚህ ተጫዋቾች ጋር በግልጽ የሚታይ በትልልቆቹ የዝውውር ጋዜጠኞች ጭምር በተደጋጋሚ የሚዘገብ ጥረት እየተደረገ ነው። ግን የአጥቂ ቁጥር አነስተኛ ነው አይደለም? የአጥቂዎች ዋጋ ደግሞ ውድ ነው። እና አርሰናል አጥቂ እንደሚያስፈርም ስለሚያውቁ ክለቦች በተቻለ መጠን ዋጋውን ለማናር ይሞክራሉ። አሁን ለአርሰናል ብቻ ሳይሆን ለሌሎችም ክለቦች የሚሰራ ነው። በእርግጥ ምክንያቱም ተመሳሳይ የአጥቂዎችን ስም ነው ከአጥቂ ፈላጊ ክለቦች ጋር የምንሰማቸው። ዮኬረሽ ማንቸስተር ዩናይትድ ይባላል፣ ጁቬንቱስ ይባላል፣ አርሰናል ይባላል፣ ሰሞኑን ሊቨርፑልም ሲባል ነበር። አንዳንድ የስፔን ጋዜጠኞች ከባርሰሎናና ከሪያል ማድሪድ ጋር ስሙን ያያይዙታል ሸሽኮ ነው እንዲያውም በአርሰናል በአብዛኛው በተናጠል ይፈለጋል የሚባለው ግን እሱም ቢሆን ሌሎች ፈላጊዎች አሉት እና ምን ለማለት ፈልጌ ነው? የአጥቂዎቹ ቁጥር አነስተኛ ነው። አጥቂ የሚፈልጉት ክለቦች ደግሞ ብዙ ናቸው። አጥቂ የማይፈልግ የፕሪሚየር ሊግ ክለብ ብዙ አይመስለኝም። ሊቨርፑል አዲስ ዘጠኝ ቁጥር ቢያገኝ አይጠላም። ከሲቲ በስተቀር አብዛኞቹ ትልልቅ የፕሪሚር ሊግ ክለቦች ዘጠኝ ቁጥር ይፈልጋሉ። ጥያቄ የለውም። እና የተመሳሳይ ተጫዋቾችን ስም እንጠቅሳለን። ግን ለምሳሌ ስፖርቲንግ ሊዝበን ወይም አርቢ ላይብዚሽ አርስናል የግድ አጥቂ መግዛት አለብኝ ብሎ የሚያስብበት ክረምት እንደሆነ ስለሚያውቁ የተጫዋቾቻቸውን ዋጋ ያዋድዳሉ እና ይሄ ደግሞ ጊዜ እንዲወስድ ያደርገዋል። ለምሳሌ የዮኬሬሽና የስፖርቲንግ ሊዝበን እሰጥ አገባ የዋጋ ጉዳይ ነው። ስፖርቲንግ ሊዝበን በፕራይም ዋጋ ተጫዋቹን መሸጥ ስለሚፈልግ ሳምዲን የሚባል አንድ የቴሌግራፍ ጸሐፊ ሲል ምን አለ፣ የአሰልጣኝ ሚኬል አርቴታና ይልቁን የስፖርት ዳይሬክተሩ የአንድሪያ ቤርታ የዚህኛው ክረምት የዝውውር አካሄድ የመጠበቅ አካሄድ ነው። ሪስክ አለው፣ የራሱ ሪስክ ነገር ግን ለምሳሌ ሁለት ተጫዋቾችን በተመሳሳይ ጊዜ መደራደር። እንዲያውም አሁንም የኦሊ ዋትኪንስን ጉዳይ አልተተወም የሚሉ አሉ፣ አንዳንድ ብዙሃን መገናኛዎች። ስለዚህ ስፖርቲንግ ሊዝበን አሁን ከአርሰናል ጋር ተስማምቶ ቪክቶር ዮኬሬሽን ካልሸጠ አርሰናል ሌላ ተጫዋች እንደሚገዛ ያውቃል። አማራጭ ይዞ ነው እየተደራደረ ያለው። ይሄ ተመሳሳይ ሎጂክ ለላይብዚሽ ይሰራል። አሁን ሁለቱም ክለቦች እነዚህን ተጫዋቾች መሸጣቸው አይቀርም በዚህ ክረምት፣ ምክንያቱም የኦኬሬሽ 27 ዓመት ሆኖታል። ስለዚህ ከዚህኛው ክረምት በኋላ ብዙ ዋጋ አያወጣም። በውድ ዋጋ ጠቀም ባለ የዝውር ሂሳብ ተጫዋቹን መሸጥ የሚችሉበት የመጨረሻው ክረምታቸው ይሄኛው ክረምት ነው። ቢዘገይም በዚህ ክረምት የግድ መሸጥ አለባቸው ይንን ተጫዋች። ላይብዚሽ ደግሞ በሚቀጥሉ ዓመት ቻምፒየንስ ሊግ አይሳተፍም። የላይብዚሽ ሞዴል ተጫዋቾች አጎልብቶ መሸጥ እና ሌሎች ተስፈኛ ተጫዋቾችን በእነሱ ፈንታ መተካት፣ በዚሁ ሳይክል ውስጥ መንቀሳቀስ ነው። ላይብዚሽ የቻምፒየንስ ሊግ ገንዘብን በቻምፒየንስ ሊግ ተሳትፎ ምክንያት ስለማያገኝ እንደ ዮኬረሽ አይነቱን ተጫዋች መሸጥ ለቢዝነስ ሞዴሉ በጣም አስፈላጊ ነው። ስለዚህ አርሰናል የግድ አጥቂ መግዛት አለበት ብለው እንደሚያስቡ ሁሉ አርሰናልም እነዚህ ክለቦች የግድ ተጫዋች መሸጥ እንዳለባቸው ያውቃል። ስለዚህ የተለያዩ ሀገራት ብዙሀን መገናኛዎችን ስታዩ፣ ለምሳሌ የፖርቱጋል ብዙሀን መገናኛዎችን ብታዩ የአርሰናል የዚህ ገበያ ዋናው ትኩረት የኦኬሬሽ ነው እያሉ ይዘግባሉ። ያንን መረጃ አርሰናል ፊድ ያደርጋቸዋል። ግልጽ ነው። እኛውም ከዚህ በፊት እንዳነሳሁት አንዳንዶቹ የፖርቱጋል ጋዜጦች ሴንን ፖርቱጊዝ ወይ አቦላ ወይ ኦዦጎ ወይ ሬኮርድ እነዚህ ጋዜጦች ሁሉ የአርሰናሉ የስፖርት ዳይሬክተር አዲሱ የስፖርት ዳይሬክተር ሹመኛ አንድሪያ ቤርታ ከዮኬርሽ ወኪል ከስፖርቲንግ ሊዝበን ጋር ተደራደረ ምናምን ብቻ ሳይሆን ዝርዝር ጉዳይ ነው የሚጽፉት። የትኛው ሆቴል በየትኛው እለት፣ ይህንን የመሳሰሉ ዲቴይል የሆኑ መረጃዎችን ጭምር ነው የሚሰጠው። ስለዚህ የፖርቱጋል ሚዲያ እንደዛ እንዲያስብ ተደርጓል። የጀርመን ሚዲያ ደግሞ የአርሰናል ፕራዮሪቲ ሼሽኮ ነው ሲል ትሰማላችሁ። እንደ ፍሎሪያን ፕሌተንበርግ አይነት ጋዜጠኞች ያንን ይላሉ። አሁን ማን ነው የአርሰናል ፕራዮሪቲ? ማንም አያውቅም። ክለቦቹ ገስ ያደርጋሉ ማለት ነው። ግን አርሰናል አማራጮች አሉት። የእነዚህን ክለቦች የመሸጥ ግዴታም ስለሚያውቅ አሁን ሳምዲን የሚለው ልክ እንዲህ አይነት ሪስክ ቢኖረውም እና ከውጭ ሲታይም ደጋፊዎችን ቢያስከፋም ነገር ግን ከዚህ ማድነስ ጀርባ ሜተድ አለ ይላል በተቻለ መጠን በተጋነነ ዋጋ ላለመግዛት የሚደረግ ጥረት ነው። ለምሳሌ ስፖርቲንግ ሊዝበን ዮኬሬሽን ለአርሰናል ካልሸጠ ለሌላ ፈላጊ ሊሸጠው ይችላል። ግን ለምሳሌ ዩቬንቱስ አርሰናል ሊከፍል በሚችለው የዝውር ገንዘብ ሊገዛ የሚችል አይመስለኝም። የዩቬንቱስ የፋይናንስ ሁኔታ፣ በዛ ላይ ዱሻን ቭላሆቪች አለ። የእሱን ሁኔታ መስመር ማስያዝ አለባቸው፣ በዮኬሬሽ ቦታ የሚጫወት ተጫዋች ስለሆነ። ራንዳል ኮሎ ሙዋኒንም በውሰት ለተጨማሪ ዓመት ማቆየት ይፈልጋሉ። የጆናታን ዳቪድን ዝውውር ለማጠናቀቅ እየሞከሩ ነው። ስለዚህ የዩቬንቱስ ተስፋ ብዙ የሚያስኬድ አይመስ አይመስለኝም። ለስፖርቲንግ ሊዝበን ማንቸስተር ዩናይትድ ለብሪያን ምቤሞና ለማቴዎስ ኩኛ 125 ሚሊዮን ፓውንድ ስለሆነ ያወጣው፣ ልክ እንደዚህ አይነት 67 ሚሊዮን ፓውንድ የሚጠየቅበትን ተጫዋች ለማስፈረም ከያዛቸው ተጫዋቾች መካከል የተወሰኑትን መሸጥ አለበት። ራሽፎርድ፣ ወይ ጋርናቾ፣ ወይ ሳንቾ፣ ወይ አንቶኒ። የእነዚህ ሽያጭ ደግሞ በፍጥነት የሚጠናቀቅ እንዳልሆነ መገመት ይቻላል። አንዳንዶቹ ልክ እንደ ባለፉት ስድስት ወራት ሁሉ ተጨማሪ የውሰት ቆይታ የሚያደርጉ አይነት ናቸው። ስለዚህ ዩናይትድ ለሌላ ትልቅ ዝውውር መጠበቅ አለበት ተጫዋች እስኪሸጥ ድረስ። ስለዚህ ዝም ብላችሁ ካያችሁት ላይክሊ ዴስቲኔሽን የሚመስለው አርሰናል ነው ለዘጠኝ ቁጥር። ሁሉም ቡድኖች ዘጠኝ ቁጥር ቢፈልጉም ሁሉም ቡድኖች ያሉበት እውነታ ግን የተለያየ ነው። ስለዚህ ይህንን አርሰናልም ያውቃል፣ ስፖርቲንግ ያውቃል። እና አርሰናል ከስፖርቲንግ ጋር ሲደራደር ስፖርቲንግ መሸጥ አለበት፣ አርሰናል በእርግጥ መግዛት አለበት። ግን አርሰናል ሌሎች አማራጮች አሉት። ስለዚህ ይሄ የስፖርቲንግ ሊዝበንን የባርጌኒንግ ፓወር ይቀንሰዋል ወይም የመደራደር አቅም በመጠኑ ይቀንሰዋል። ይሄ ስሌት ያለ ይመስላል። ለዚህ ነው አሁን ሰሞኑን ኦሊ ዋትኪንስ፣ ዣ ፔድሮ አይነት ተጫዋቾች ስማቸው ሲጠቀሱ የምንሰማው እና ምናልባት ከዚህ ሜትር ጀርባ ያለ ማድነስ ልንለው እንችላለን። አሁን የአርሰናሉ የስፖርት ዳይሬክተር አንድሪያ በርታ ኃላፊነታቸውን በተረከቡ ጊዜ የኤዱ ተተኪ ሆነው ወደ ክለቡ በመጡበት ጊዜ የሚጠበቁባቸው አንዳንድ ኃላፊነቶች አሏቸው። ዋናው ኃላፊነት የላቀ ጥራት ያለው ዘጠኝ ቁጥር ማስፈረም ነው። አርሰናል ፒየር ኤሜሪክ ኦባሚያን ግን ለመጨረሻ ጊዜ ቡድን ውስጥ ከያዘበት ጊዜ ወዲህ ሀያ እና ከዛ በላይ ጎል ያስቆጠረ ተጫዋች የለውም። አጥቂ ብቻ ሳይሆን ማንኛውም ተጫዋች የለውም። በሊግ ጎሎች ብቻ ካየ ነው። ስለዚህ ለረጅም ጊዜ የወርልድ ክላስ ጨራሽ ጥያቄ አለ። እኔ ሁልጊዜም ትክክል ነው ብዬ ባላምንም ጎል አስቆጣሪ መኖር አለበት። ግን የግድ የ30 ጎል አጥቂ ያስፈልጋል ብዬ አላምንም። ፔዤ የ30 ጎል አጥቂ አልነበረውም ቻምፒየንስ ሊግ ባሸነፈበት ጊዜ ወይም ክላሲክ ናይን አልነበረም። በርካታ ጎሎች ከተለያዩ ምንጮች ያገኝ ነበር። ስለዚህ ቡድኑን ማት ተነቢዩት አደረገው። ደምቤሌ ባይሰለፍም ቡድኑ ጥሩ መጫወት ይችላል ምክንያቱም ዴምቤሌ ላይ ዲፔንደንት አይደለም። በጣም ወሳኝ ተጫዋች ቢሆን ከዚያ የአንዳንድ ተጫዋቾችን ኮንትራት ማራዘም እና በክለቡ ብዙ የማይሰለፉ ተጫዋቾችን መሸጥ የስፖርት ዳይሬክተሩ ኃላፊነቶች ናቸው ነገር ግን በአርሰናል በኩል እንግዲህ ውስጥ አዋቂ ነን የሚሉት ሰዎች እንደሚሉት አርሰናል በሌሎቹ ዲፓርትመንቶች ላይ ስኳዱን በጥልቀትና በጥራት ለማሻሻል የሚሆኑ ጠቃሚ ዝውውሮች እያደረገ ነው። ቅድም የጠቀስኳቸው የዙቢሜንዲ፣ የኬፓ፣ የኖጋርድ ምናልባት የክርስቲያን ሞስኬራ ዝውውሮች እነዚህ ዝውውሮች ለስኳድ ዴብስ፣ የዙቢሜንዲ ደግሞ በጣም አስፈላጊ ስትራቴጂክ ዝውውር ነው። አንዳንዶቹን ዝውውሮች በጣም ኤፊሸንት በሆነ መንገድ ነው እየተወጧቸው ያሉት። ለምሳሌ ባለፈው ክረምት ለዮሐን ጋርሲያ ወደ ባርሴሎና የሄደውን ግብ ጠባቂ የዳቪድ ራያ ተጠባባቂ ለማድረግ ከኤስፓኞል ጋር ድርድር እያደረጉ ነበር። ኤስፓኞል እስከ 25 ሚሊዮን ዩሮ ነው ይጠይቅ ነበር፣ ወይም የውል ማፍረሻ 25 ሚሊዮን ዩሮ ነው። ለተጠባባቂ ግብ ጠባቂ 25 ሚሊዮን ዩሮ ብዙ ነው። አሁን ግን ለኬፓ 5 ሚሊዮን ያወጡት ፍሮ የፕሪሚየር ሊግ ሲዝን ላሳለፈ ግብ ጠባቂ 5 ሚሊዮን ፓውንድ ነው የከፈለው ልክ ቶማስ ፓርቴ ከለቀቀ በኋላ የፓርቴ የሚቀጥለው የውድድር ዘመን ሚና ሊሆን ይችል የነበረው አምና ጆርጂኖ የነበረው ሚና ነው የአርሰናል ተጠባባቂ ስድስት ቁጥር ለዚያ ቦታ ደግሞ ከ15 ሚሊዮን ፓውንድ ባነሰ ገንዘብ ሌላ ተጫዋች ክርስቲያን ኖጋርደን በፍጥነት አምጥቷል የክርስቲያን ሞስኬራም ዝውውር ከ20 ሚሊዮን ዩሮ በላይ አይሆንም ተብሎ ይጠበቃል ይሄ ማለት የአርሰናልን የተቀረውን በጀት ለዋና ታርጌቶቹ ለዘጠኝ ቁጥርና ምናልባት ለግራ ክንፍ የመስመር ተጫዋች ለማዋል አቅም ይኖረዋል። ሮድሪጎ፣ አሁን ደግሞ የቤሪቼዜ የሚል ስም ሰሞኑን እየሰማን ነበር። የሆነ ጊዜ አስቶን ቪላን ሞርጋን ሮጀርስ እሱንም የጠቀሱ ብዙሃን መገናኛዎች ነበሩ። ታይምስ እንደዚህ አይነት ዘገባ ሲያወጣ አስታውሳለሁ። ግን እንዳልኩት የአርሰናል ደጋፊዎች ምኞት ሁሉ ትልቅ ዘጠኝ ቁጥር የማስፈረም ነው። አንድ የዴይሊ ሜል ዘገባ ላይ እንዳየሁት የሚካኤል አርቴታ ዋናው ፍላጎት ጁላይ 19 የአርሰናል የቅድመ ውድድር ዘመን ጉዞ በሚደረግበት ጊዜ ወደ አብዛኞቹ ፈራሚዎች ቡድን ውስጥ እንዲካተቱ ማድረግ ነው። እና ያንን ለማድረግ ደግሞ አሁን ወደ ሶስት ሳምንት ገደማ ጊዜ ያለው ስለዚህ አብዛኛው ዝውሮቹን ያዘ የማድረግ ታክቲክ የድርድር ታክቲክ የኔጎሽሽን ታክቲክ ይመስላል። ለምሳሌ ዮኬሬስን በተመለከተ አንዳንድ ብዙሃን መገናኛዎች የአንድሪያ ቤርታ ፍላጎት ነው ይላሉ። የአርቴታ የበለጠ ትኩረት ባለፈው ክረምትም ሊያስፈርመው ሞክሮ ሳይሳካለት የቀረው ቤንያሚን ሸሽኮ ነው ይላሉ። ስለዚህ የተለያዩ ስሞች ነው የምንሰማው። ዮኬሬስን በተመለከተ የራሳቸው ጥርጣሬ ያላቸው አንደኛ እድሜው 27 ዓመት ይሆኗል። ስለዚህ ሪሴል ቫሊው የለውም ከዚህ በኋላ ባይሳካ በጣም ትልቅ ኪሳራ ሊሆን ይችላል በዛ ላይ የተሳካለት በፖርቱጋል ሊግ ነው። በቅርብ ጊዜ ከፖርቱጋል ወደ ትልልቅ የአውሮፓ ሊጎች የመጡ ተጫዋቾች ብዙ አልተሳካላቸውም። በአጥቂዎች በኩል ለምሳሌ ዳርዊን ኑኛዝ ወይ የጎንካሎ ራሞስ አይነት ዝጉሮች፣ ድሮ ከሄድን ደግሞ እንደ ማሪዮ ዣርዴል አይነት ተጫዋቾችን ልናነሳ እንችላለን። ኢስላም ስሊማኒ አይነት ተጫዋቾች የፖርቱጋል ሊግ መጠንና የፕሪሚየር ሊግ መካከል በጣም ሰፊ ስለሆነ ገልፉ መጨነኛ ፍርሃት አለ። ምንም እንኳ ይሄ ተጫዋች በእድሜው ብስለት ምክንያት አሁን ባለበት አቋም ምክንያት ሬዲሜድ ተጫዋች ቢመስልም ነገር ግን የራሱ ስጋቶች አሉ። ይህንን ዝውውር በተመለከተ ሁለተኛ የሼሽኮም ጉዳይ ደግሞ እሱ በጣም ወጣት ተጫዋች ነው። ነገር ግን እንዳነሳሁት የተጫዋቹን የዝውውር ጉዳይ ያዘገየው አንድም ላይብዚሽ ሄዶ ሄዶ መሸጡ አይቀርም ስለዚህ ለምን አርሰናል ፕሪሚየም ዋጋ ይከፍላል? እና አንደኛው እንግዲህ እንዳልኩት የድርድር ጉዳይ ነው። በተቻለ መጠን አማራጭ ማስፋት ሻጭ ክለብም አርሰናል ከዛ አማራጭ ውጪ ሌላ አማራጭ የሌለው እንዳይመስል ማድረግ ነው። የስፖርት ዳይሬክተሩ ስራ ግን ተጫዋቾች ማስፈረም ብቻ ሳይሆን የአርሰናል ቁልፍ ተጫዋቾችንም ማቆየት ነው። ሰሞኑን የማይልስ ሉዊስ ስኬሊን አዲስ ውል መፈረም ሰምተናል። እንደምታውቁት ሪያል ማድሪድ በትሬንት አሌክዛንደር አርኖልድ ላይ፣ በዳቪድ አላባ ላይ ወይ በኪሊያን ምባፔ ላይ ወይ በአንቶኒ ሩዲገር ላይ እንዳደረገው አንድ ዓመት ብቻ ይቀረው ስለነበር ማርካ የሚባለው ከሪያል ማድሪድ አንደበቶች መካከል አንዱ ተደርጎ የሚቆጠረው ብዙሃን መገናኛ እንዳለው ሉዊስ ኬሊን ሪያል ማድሪድ አንድ ዓመት አቆይቶ በነፃ መውሰድ ይፈልግ ነበር። ስለዚህ አርሰናል የዚህን ተጫዋች ኮንትራት በትንሹ እስከ 2030 ድረስ አራዝሟል። የሎንግ ተርም ዲል ነው የተባለው በአርሰናል ይፋ የኮሚኒኬ ግን በትንሹ የአምስት ዓመት ኮንትራት ፈርመዋል። ጋብሪኤል ማጋሌሽ በቅርብ ጊዜ አዲስ የኮንትራት ማራዘም ያፈርመዋል እስከ 2029 የሚያቆይ ነው። እነዚህ በጣም ቁልፍ ተጫዋቾች ናቸው። አሁን ደግሞ ከኤታን ዋኔሪ ጋር በተለይ ደግሞ ከቡካዮ ሳካና ከዊሊያም ሳሊባ ጋር ድርድር እያደረገ ነው። ሊያንድሮ ትሮሳርም የመጨረሻ ዓመቱ ላይ ስለሆነ ያለው የእሱንም ኮንትራት የማራዘም ድርድር እየተደረገ ነው ያለው እስከ 2028 ወይም 2027 ድረስ ኮንትራቱን የማራዘም ደግሞ የስፖርት ዳይሬክተር አንደኛው ስራ ደግሞ መሸጥም ነው ተጫዋቾችን ስለዚህ ሪስ ኔልሰን፣ ኦሌክሳንደር ዚንቼንኮ፣ ፋቢዮ ቪየራ፣ አልቤር ሳምቢ ሎኮንጋ አይነት ሎኮንጋ በውሰት ነበር በሴቪያ ያለፈውን የውድድር ዘመን ያሳለፈው እነዚህንም የመሸጥ ነው። ስለዚህ ትኩረቶቹ ብዙ ናቸው። አንዳንድ ብዙሃን መገናኛዎች ደግሞ እንደሚሉት ቅድም የኦሊ ዋትኪንስም ስጠቅስ ነበር። ባለፈው ጥር አርሰናል ያስፈርመው በመጨረሻዎቹ ሳምንታት ወደ ገቢያው ገብቶ እንደነበር እናስታውሳለን። ያው እንግዲህ አኒ ጥርጣሬ የነበረው የረጅም ጊዜ ግብ ስላልሆነ በእድሜው ምክንያት የሚቀጥለው ክረምት ላይ አርሰናል እንደገና ዘጠኝ ቁጥር ማስፈረም አይችልም። ኦሊቫ አትኪንስን ጥር ላይ ካስፈረም አስቶቪላ ስልሳ ይጠይቅ ስለነበር እንዲህ አይነት ገንዘብ ከፍሎ ቢሆን የአርሰናልን የክረምት የበጀት ስፔስ እና የስኳድ ስፔስም ይወስዳል። ነገር ግን በሚዲያ ሆን ብለው እኔ ክለቦች ስትራቴጂክ ናቸው እንደምታውቁት፣ ፊድ ያደርጋሉ። አሁን የኦሊዋ አትኪንስን በድጋሚ ባለፈው ጥቂት ቀናት ሲጠቀስ ሰብቻል። ሁሊያን አልቫሬዝን ኡጎ ኪቲኬንም የሚያነሱ ሰዎች አሉ። ምሳሌ ሁሊያን አልቫሬዝ አትሌቲኮ ማድሪድ ይለቀው እንደሆነ አላቅም፣ ግን አንዳንድ ብዙሃን መገናኛዎች ተጫዋቹ ወደ ፕሪምየር ሊግ መመለስ ይፈልጋል። ደግሞ ራሳቸው አንድሪያ ቤርታ ናቸው ወደ አትሌቲኮ ማድሪድ የወሰዱት፣ የአትሌቲኮ ማድሪድ የስፖርት ዳይሬክተር ስለነበሩ፣ ስለዚህ ከሰውየው ጋም ትውውቅ አለው። ገንዘቡ ብዙ ቢሆንም አትሌቲኮ ማድሪድም ባለፈው ክረምት ለማንቸስተር ሲቲ የከፈለውን ገንዘብ ያህል መልሶ ማግኘት ይፈልጋል እንደው ባያተርፍ እስከ 95 ሚሊዮን ፓውንድ ይደርሳል። ግን ቤዚክ የዝውውር ክፍያው ብቻ ወደ 75 ሚሊዮን ዩሮ ነው። እኔ የመቶ ሚሊዮን ዩሮ ተጫዋች ነው ብዬን ነው የማስበው። ቢቻልና ቢሆንለት አርሰናል ሁሊያን አልቫሬዝን ቢያስፈርም በመቶ ሚሊዮን ዩሮ ዮኬሬሽንም፣ ሼሽኮንም፣ ዋትኪንስንም ሌላ ተጫዋች ከሚያስፈርም በ60 ወይ በ70 ሚሊዮን የበለጠ የተሻለ ቢዝነስ ነው ብዬ አምናለሁ። ወርልድ ክላስ ተጫዋች ነው ወርልድ ክላስ ተጫዋች ምንም ጥያቄ የለውም። ቲሪ ሄንሪን በቅርብ ጊዜ በኦቨርላፕ ላይ ቀርቦ ለአርሰናል የምትመኘው ዘጠኝ ቁጥር ማን ነው ተብሎ ሲጠየቅ የሁሊያን አልቫሬዝን ስም ጠቅሶ እንደነበር አስታውሳለሁ። ግን እሱ ብቻ ሳይሆን የውጎ ኤኪቲኬም ስም በብዙን መገናኛዎች ከአርሰናል ጋር ብቻ ሳይሆን ከሌሎችም ክለቦች ጋር ይጠቀሳል። በእርግጥ ነገር ግን ኤኪቲኬም ኢኩዌዥን ውስጥ ያለ ነው። ለሁለቱ ብቻ አልሞ እየተንቀሳቀሰ ቢመስልም ግን በተቻለ መጠን የአማራጭ መጠኑን እያሰፋ ነው። እና አርሰናል አንድ ዘጠኝ ቁጥር ማስፈረሙ ጥያቄ ያለው አይመስለኝም። ሚካኤል አርቴታም የውድድር ዘመኑ ከመጠናቀቁ በፊት ይህንን በግልጽ ተናግሯል። ደግሞ ሁለቱም ሻጭ ክለቦች እንዳነሳሁት የሁለቱ የአርሰናል ዋና ዋና ፍላጎቶች ናቸው የሚባሉትን አጥቂዎች የያዙት ክለቦች ላይፕዚሽ እና ስፖርቲንግ ሊዝበን ወይም ስፖርቲንግ ክሉብ ደ ፖርቱጋል የሚሉት እነሱ ይሄ ሪዞልቫቸው ረጅም ጊዜ መቆየት አይችልም። አሁን ለምሳሌ ቅድም እንዳነሳሁት ስፖርቲንግ ሊዝበን በተጫዋቹ ዕድሜ ምክንያት አሁን የግድ ተጫዋች መሸጥ አለበት። የስፖርቲንግ ሊዝበን ሞዴል፣ የላይፕዚሽ ሞዴል ተመሳሳይ ነው። ተጫዋቾች የግድ መሸጥ አለባቸው እና እንዲሁም አማራጭ ሁሉ እየፈለገ ነው ስፖርቲንግ ሊዝበን የዮኬሬሽን ተተኪ ለማስፈረም ስለዚህ መልቀቃቸው አይቀርም። ምናልባት አርሰናል በስፖርቲንግ ሊዝበን ወቅታዊ ሁኔታ ምክንያት ትኩረታቸው እሱ ከሆነ ፕራዮሪቲያቸው እሱ ከሆነ አናውቅም፣ እንሰማለን። ሚዲያ ፊድ የሚያደረገን ከሁለቱ አንዱ ነው አርሰናል የሚፈልገው ስለምንባል። ከሆነም ግን የውል ማፍረሻው መቶ ነው። በ60 ሚሊዮን ፓውንድ ቢያገኙት ጥሩ ቢዝነስ ይሆናል ማለት ነው። ካልሆነ ሸሽኮ አማራጭ ያላቸው የኬቲኬ ወይም አላቅም ሁሊያን አልቫሬዝ ወይ ሌላ ተጫዋች ስለዚህ አንድ የድርድር አካሄድ ነው ለማለት ይመስለኛል። ከመዘግየቱ ጀርባ ከዚህ ዌቲንግ ጌም ጀርባ ስትራቴጂክ ቲንኪንግ አለ ወይም በስሌት ማሰብ በስትራቴጂያዊ አስተሳሰብ ማሰብ ያለ ይመስለኛል። ስለዚህ ብዙ ዝውውሮቹ መፈጸማቸው አይቀርም። በእርግጥ የፕሪምየር ሊግ ሲዝኑ ከተጀመረ በኋላ ካስፈረመ አርሰናል ይዘገያል፣ ምክንያቱም የአርሰናል ፓተርን ውስጥ ተጫዋቹ መላመድ አለበት። በፕሪሲዝን ጨዋታዎች ላይ ቢሳተፍ ይመረጣል። ከሌላ ሀገር ደግሞ ስለሆነ የሚመጣው የእንግሊዝን እግር ኳስ ፊዚካሊቲ የሚካኤል አርቴታን የጨዋታ ዲማንድ እነዚህን ሁሉ ነገሮች መገንዘብ አለበት ያ የሚፈጀው ጊዜ አለ ለዚህ የአርሰናል ደጋፊዎች ዝውውር ቶሎ እንዲጠናቀቅ የሚፈልጉት ነገር ግን ቅድም እንዳልኩት ከዚህ በፊት አርሰናል ራሱ የዝውውር ታሪኩን ካየን እና የአርሰናል ብቻ ግን አይደለም በብዙ ክለቦች ውስጥም ከጁላይ መግባት በፊት ትልልቅ ዝውውሮች ብዙ ጊዜ አናይም ይሄኛው ክረምት እንዳልኩት የዓለም ክለቦች ዋንጫን በተመለከተ ብቻ ክፍት የተደረገ የዝውውር ገበያ መኖሩም የፕሪሚየር ሊግ ክለቦች ተሳትፎን አክስለሬት አድርጎታል። ነገር ግን እንደው 700 ሚሊዮን ፓውንድ ወጥቷል ብትሉም ግን አብዛኛው ገንዘብ በጥቂት ትልቅ ክለቦች ይወጣ እንጂ ገና ክለቦች ገንዘብ ማውጣት አልጀመሩም። ደግሞ በአካውንቲንግ ምክንያት ከጁላይ አንድ በኋላ ዝውውሮች መፈጸም የሚፈልጉ ሻጭ ክለቦች አሉ። ለምሳሌ የዙቢሜንዲ ዝውውር እስካሁን ይፋ ያደረገበት አንደኛው ምክንያት ሪያል ሶሲዳድ የዚህ ተጫዋች ሽያጭ በሚቀጥለው የበጀት ዓመት ውስጥ እንዲካተት ስለፈለገ ነው ስለዚህ ክለቦች ከፋይናንስ ከፋይናንሽል ፌር ፕሌይ በየሊጎቹ ካሉት የገንዘብ ቁጥጥር ሕጎች ጋር ለመጣጣም ሲሉ አሁን በዚህኛው የውድድር ዘመን የፊስካል ዓመት ውስጥ የሚካተት ከሆነ ለሪያል ሶሴዳድ ጠቃሚ አይሆንም። ነገር ግን በ2025/26 በጀት ውስጥ የሚካተት ከሆነ ጠቃሚ ይሆናል። ለዚህ ነው እስከ ጁላይ አንድ ድረስ የሚዘገየው። እስከ ጁን 30 ድረስ ነው የ2024 25 የፊስካል ዓመት የሚባለው። ስለዚህ እነዚህ ሁሉ ነገሮች ከስሌት የሚገቡ መሆናቸውን ማሰብ ጠቃሚ ሳይሆን አይቀርም ብዬ አስባለሁ። ለማንኛውም በዚህኛው ክረምት አርሰናል አንድ ትልቅ ዘጠኝ ቁጥር መግዛቱ ግልጽ ይመስለኛል። ማንነቱን እና የሚከፈልበትን ገንዘብ አላወቅን ይሆናል እንጂ።